በዚህ ምድር አንዴ ኖራችሁ ለምታልፉት ህይወት ኖራችሁም ሞታችሁም ጠያቂ ብታጡ ምን ይሰማችሁ ይሆን? ነገሩ እንዲህ ነው። በለንደን ነዋሪዋ ጆይስ ቪንሰንት ብቻዋን ትኖር ነበር። ታዲያ ቲቪ እያየች ባለችበት ሰዓት ነው እዛው አስሟ ተነስቶ ባለችበት ወንበር ህይወቷ ያለፉ ለሁለት ድፍን ተከታታይ ዓመታት መኖሯንም መሞቷንም የጠየቀ የለም። አካባቢ ላይ ሽታው እጅግ በጣም ያውዳል። እሱንም የተመለከቱ ነዋሪዎች አካባቢያቸውን ቢያጸዱም ሽታው ሊጠፋ አልቻለም። ቀናቶች አለፉ፣ ወራቶችም ተቆጠሩ። ሽታው ደብዛው እየጠፋ ቀረ። ታዲያ እያየች የነበረችው ቴሌቪዥን ጭምር መስራቱን ግን ቀጥሏል። ለሕፃናቶች እጅግ በጣም ቅዠት ሆኖባቸዋል። ነገር ግን አሁንም የሚጠይቅ የለም። ቴሌቪዥን ክፍያ ቀጥታ ከባንኳ ይወሰዳል። እንዲሁም ቤትን ያከራያት ባለቤት በየጊዜው ፖስታ ይልካል። ገንዘቡ እንድታስገባም ይጠይቃታል። ምላሽ የለም። ማንም አየዋት የሚል ይጠፋል። የቤት አከራይ ወደ ፖሊስ ጎራ ይልና ይህ ነገር እየተከፈለኝ አይደለም፣ ቤትም እየከፈተች አይደለም፣ እባካቸው አንድ ነገር ፍጠሩ ይላል። ፍቃድም አውጥቶ ቤቱ እንዲበረበር ያደርጋል። ሲገቡን ግን እጅግ በጣም አሳዛኙ ነገር ለሁለት ዓመት ሙሉ ሴት በወንበሯ ላይ ሞታ ተገኝታ ማንም ጠያቂ የላትም። በሕይወትም እያለች የጠየቃት የለም። ሞታ ሁለት ዓመት አልፏት እንኳን የጠየቃት የለም። እጅግ በጣም የሚገርመው ደግሞ ዘመድ ነኝ ብሎ የመጣም የለም። እጅግ በጣም ልብ የሚሰብር የሚያሳዝን ናም ያገርሱ ብዙ ጊዜ ህይወት ይጨልምብናል። ብቻችንን ፈጣሪ ለምን ተውከኝ ብለን እናለቅስ ይሆናል። ከጆይ በላይ ግን ብቸኛ ሰውም አልነበረም። ብዙ ባይሞላልን እጅግ በጣም አንገት የሚያስደፋ ህይወት ቢኖረን እንኳን እንደ ሷዊ ብቸኝነት እንደ የተቆራመተ ህይወት ያለን ሰዎች የለንም። ሁሌም ተስፋ ለመቁረጥ ብቻችንን ብለን አለማማረር ከጆይ የምንማረው ብዙ ታሪክ አለ አደለም። በህይወት ኖረን ሞተን እንኳን ፈላጊ ቀባሪ ማጣት ምን ያል ያም ይሆን ብቻ ከማማረር ሁሌም ተመስገንም ማስቀደም የተሻለ ነው እላለሁ። ይህ የሚኖር ሕይወት ነው። ሰላ ስለ 17ኛ ጊዜ ዛሬን ፈተና ወደኩኝ። ቲቸር ምናለ እኔ ባንቺ ተስፋ ቆረጥኳል። ከዛ ዋዩ ቲቸር ዩ ስቶፕ ማይ ሞራል አልኩ። ገብርኤልን እንደ ሜቢ ሰቨንቲን ታይም አያም ዳውን ሰርቲን ታይም አይፓስ አልኩት። ዋዩ ቴልሚ ላይክ ዚስ አሁን ያው ሳር ምን አመልጋታ ጊዜ ምናልባት የረሳው ስለት ካለ ለምን? እኔ ልክ ቲቸርን ሳይ ነው ማቆም የሚጠፋብኝ። ይሄ አብዝዛ ደንዝዝ የሚሆን አላቅም። እውነት እኔ ግን ሞራሌ አሁንም ፉል ነው። ነገ አሸንፋለሁ የሚል ተስፋ አለኝ ለሰ